መንግስታችን የገቢ አሰባሰብ ጉዳይ ከገንዘብ መሰብሰብ በላይ ነው ከቁጥር በላይ ነው ብሎ ያምናል የገቢ ጉዳይ ከምርጫ በላይ ከተርም በላይ ብዙ ጊዜ ፖለቲካ ፓርቲዎች በተለይ መሪ ፖለቲካ ፓርቲዎች የገቢን ጉዳይ ከስልጣናቸው ጋር አያይዘው የሚያዩበት ሁኔታ ለ ዳግም ለመመረጥ የሚሆን በሌላ መንግስታችን ግን ከዚህ በላይ ነው ብሎ ነው የሚያምነው። የገቢን ጉዳይ በሙሉ እይታ ላይ በመመስረት ከሀገራዊ ፋይዳዎች ጋር አስተሳስሮ ማየት ያስፈልጋል ብለን ነው የምናምነው። መንግስታችን የታክስ አጣጣልና አሰባሰብ ጉዳይን በስርዓት መምራት በውጤታማነት መምራት ሶስት ሀገራዊ ፋይዳዎችን ያስገኛል ብለን ነው የምናምነው። የመጀመሪያው ፈጣንና ፍትሐዊ ልማት ለማረጋገጥ የታክስ አጣጣልና አሰባሰብን በስርዓት መምራት በውጤታማነት መምራት እጅግ በጣም አስፈላጊ ነው ብለን ነው የምናምነው። ፈጣንና ፍትሐዊ ልማትን ማረጋገጥ የተመጣጠነ እድገት ለማረጋገጥ ያግዛል። ያው የጋራ ገቢ የሚከፋፈልበት ስርዓትንም ስናይ አጠቃላይ በሕገ መንግስቱ የተቀመጡ መርሆችንም መነሻ አድርገን ስናይ የመንግስት ፖሊሲዎች ስትራቴጂዎችን መነሻ አድርገን ስናይ ያው እኛ የኢኳላይዜሽን ፕሪንስፕልን ተግባራዊ ማድረግ አለብን ብለን ነው የወሰንነው። በሁሉም አካባቢ ተመጣጣኝ እድገት የማረጋገጥ በሁሉም የሀገራችን አካባቢዎች የሚገኙ ዜጎች ከሀገር ሀብት ፍትሃዊ በሆነ መልኩ የሚጠቀሙበት ሁኔታ መፍጠር በሁሉም የኢትዮጵያ አካባቢ የሚሰጡ አገልግሎቶች ስታንዳርድ ተቀራራቢ እንዲሆን ማድረግ ያስፈልጋል የሚል እምነት አለ። ስለዚህ ከዚህ ጋር በተያያዘ አሁንም ክፍተቶች አሉ ብለን ነው የምናምነው። ገቢን በዛ ደረጃ አይቶ ትኩረት ሰጥቶ ከማሰባሰብ ጋር፣ ከአጣጣል ጋር የተያዙ ችግሮችን ከመፍታት ጋር በተያዘ ክፍተቶች አሉ። እዚህ ላይ ሊነሳ የሚችለው አንደኛው መዋቅርና ገቢን እንዴት ነው የምናየው? ለምሳሌ በየደረጃው መዋቅሮች ይከፈታሉ። መዋቅር ከተከፈተ በኋላ ያንን መዋቅር ለማስኬድ ከገቢ አሰባሰብ ጋር አጣጣል ጋር በተያዘ ያልሆነ ሁኔታ ውስጥ የምንገባበት ሁኔታ አለ ማለት ነው። ስለዚህ መዋቅሮች በዋናነት ህዝቡን ለማገልገል ነው። ህዝቡ ፍትሐዊ የልማት ተጠቃሚነቱ እንዲረጋገጥ ለማድረግ ነው አገልግሎቶችን በተሻለ መልኩ በቅልጥፍና በውጤታማነት ለመስጠት ነው የሚፈጠሩት እንጂ ወጪ አባካኝ የሆኑ መዋቅሮችን እያበዛን ልንሄድ አይገባም ማለት ነው። ሁለተኛው በእሳቤ ደረጃ መያዝ ያለበት የገቢ ማሰባሰብ አቅማችንን እያጠናከርን፣ ወጪያችንን በራሳችን የመሸፈን አቅም እየፈጠር ስንሄድ የተሟላ የፖሊሲ ነጻነት ይኖረናል። ለዘላቂ ልማት ዋስትና ይኖረናል፣ ከተረጅነት ከውጭ ጥገኝነት እንላቀቃለን፣ ዘላቂ ሰላምና ደህንነት ለማረጋገጥ ያግዛል። ስለሆነም የፖለቲካ ነጻነታችንን አባቶቻችን አያቶቻችን በደማቸው በአጥንታቸው አስከብረው ያስረከቡንን ነጻነት በምግብ ለዋላዊነት በኢኮኖሚ ለዋላዊነት በማጠናከር የተሟላ ለዋላዊነት እንድንጎናጸፍ ያስችለናል። አያቶቻችን አባቶቻችን የከፈሉት ዋጋ እና የተጎናጸፍነው ነፃነት የኢኮኖሚ ለዋላዊነታችን ባለማስከበር፣ የምግብ ለዋላዊነታችን ባለማስከበር እንሸራርፈዋለን ማለት ነው። በአንድም ሆነ በሌላ መልኩ ኮምፕሮማይዝ የምናደርጋቸው በርካታ ጉዳዮች ይኖራሉ። ስለዚህ የገቢ ጉዳይ በዚህ ደረጃ የምንመለከተው ሊሆን ይገባል ማለት ነው። ስለዚህ እዚህ ያላቸው አመራሮች በአንድም ሆነ በሌላ መልኩ ከታክስ አጣጣልና ሰባሰብ ጋር በተያያዘ አመራር የምትሰጡ ስለሆነ ስራችሁን ስትሰሩ ይህንን ታሳቢ ማድረግ፣ በዛ ደረጃ ጉዳዩን ከፍ አድርጎ ማየት ይጠይቃል። ሶስተኛው በአስተሳሰብ ደረጃ በደም መያዝ ያለበት ደግሞ የገቢ ወይም የታክስ አጣጣልና አሰባሰብ ስርዓትን በውጤታማነት መምራት ጠንካራና ቁብልነት ያለው ሀገረ መንግስት እንድንገነባ የስቴት ቢልዲንግ፣ የኔሽን ቢልዲንግ ጥረታችን ውጤታማ እንዲሆን ያስችለናል ብለን ነው ምናምነው።